ከኖርዌይ እስከ አፍሪካ እውነተኛዋ ሙስሊም ሴት ባገኘችው አጋጣሚ ሁሉ ሃይማኖቷን ለማገዝ ወደ ኋላ አትልም። በገራላት መንገድ ሁሉ የተሻላትን ከማድረግ አትቆጠብም። ሙስሊሟ ሴት መጥፎ ነገሮችን በአደባባይ ሲሰሩ እያየች ዝም ማለት አይሆንላትም። እህቶቿ ጥፋትን አስበው ያልሆነ ልብስ ሲለብሱ፣ ሲኳኳሉ፣ ሲቀባቡና ጋጥ ወጥ ሲሆኑ ከመናገር እና ከመምከር ወደኋላ አትልም። የአላህ መልክተኛ መልእክተኛ ሰለላሁ ዐለይሂ ወሰለም ከናንተ መካከል መጥፎ ነገርን ያየ ሰው በእጁ ያስወግደው፣ ካልቻለ በምላሱ፣ ካልቻለ ደግሞ በልቡ ይጥላ። ይህ እጅግ ደካማው ኢማን ነው ብለዋል። ሙስሊም እህትሽ መጥፎ ነገር ስትሰራ እያየሽ ዝም የምትይ እህቴ ሆይ የቅያማ ቀን አላህ ስብሐነ ወተዓላ ፊት በምትቀርቢበት ጊዜ የዛሬዋ እህትሽ መጥፎ ነገር ስትሰራ እያየችኝ፣ ዝም አለችኝ፣ አላስታወሰችኝም፣ አልመከረችኝም ብላ ስትከስሽ መልስሽ ምን ይሁን? እስቲ ለማስተማሪያ ያህል ሙስሊም ያልሆኑ ወገኖች ለዲናቸው ምን ያህል መሥዋዕት እንደሚከፍሉ አብረን እንይ። አንድ በአላህ መንገድ ላይ ወደ እስልምና ጥሪ የሚያደርግ ሰው እንዲህ ሲል ያጫውተናል። በአንድ ወቅት በአፍሪካ የስደተኞች መንደር ውስጥ ለዳዕዋ ሥራ ሲዘዋወር ነበር። የሄድንበትም አካባቢ መንገዱ እጅግ አስፈሪና ጭር ጭው ያለ ነበር። አስቸጋሪ ሁኔታ ውስጥ ነበርንና ደክሞንና እንግልቱን መቋቋም አልቻልንም ነበር። በረጅሙ የጉዞ ወቅት ከፊት ለፊታችን የሚታየን የአሸዋ ማዕበል ብቻ ነው። ከረጅም ጉዞ በኋላ የትኛውን መንደር ከመድረሳችን በፊት አስፈሪ ነገር አይጠፋም። ዘራፊዎች አሁንም አሁንም ከጫካው እየወጡ ያስፈራሩናል። በመጨረሻም አላህ ሱብሓነሁ ወተዓላ አገራልንና ሌሊቱ በገፋበት ሰዓት ከአሰብንበት የስደተኞች መንደርም ደረሰን። ስደተኞቹ በመካከላቸው በመገኘታችን እጅግ ደስ አላቸው። ድንኳን ነገር ሰሩልንና አሮጌ ፍራሽ ውስጥ አኖሩልን። ከድካሜ የተነሳ ወዲያው ሂጄ ፍራሹ ላይ ወደቅኩኝ። ጋደም ብዬ ሳለ ጉዜን ማስተንተን ያዝኩኝ። ውስጤም ላይ አንዳች ነገር ይመላለስ ጀመር። ትልቅ ገደል እንደፈጸምኩኝ ተሰማኝ። እዚህ አስፈሪና ሩቅ ወደሆነ አካባቢ በመምጣቴ ራሴን ማድነቅ ጀመርኩኝ። ወደዚህ ስፍራ አንድም ሰው የቀደመኝ የለም ብዬ ተኩራራሁ። ከእኔ በላይም ከዚህ የበለጠ ትልቅ አስተዋጽኦ ያደረገ ሰው አይኖርም ብዬ ደመደምኩኝ። ይህን ሁሉ መከራና ድካም መሸከም የሚችል ማንም ሊኖር አይችልም አልኩና ለራሴ ብዙ እንዳደረግኩኝ ተሰማኝ። ሸይጣን ታክሉበት በራሴ መመጸደቅን ከኔ በላይ ፍጹም ማለት ጀመርኩኝ። ሲነጋ አካባቢውን ለማየት ብለን ማልደን ወጣን። ከስደተኞቹ ካምፕ ርቆ ወደሚገኘው አንዲት የውሃ ምንጭ ዘንድ ሄደን በርካታ ሴቶች በጭንቅላታቸው ላይ ውሃ የያዘ እንስራ ሲሸከሙ አየን። ከመካከላቸውም አንዲት ነጭ ሴት እይቴን ሰረቀችው። ምናልባት ከስደተኞቹ መካከል በቆዳ በሽታ የታመመች ሴት ትሆናለች ብዬ አልኩኝ። መለስ አልኩና ከእኔ ጋር አብሮ የነበረውን ሰውዬ ጠየቁት። እሱም ይህ ይቺማ ሰባኪ ናት፣ ክርስትናን ነው የምትሰብከው። የኖርዌይ ዜጋ ናት። እድሜዋ ሰላሳዎቹ ውስጥ ይመስለኛል። እዚህ መኖር ከጀመረች ደግሞ ስድስት ወር ሆኗታል። የምንለብሰውን ትለብሳለች፣ የምንበለውን ትበላለች፣ የምንሰራውን ትሰራለች። የሌሊቱ ደግሞ ሴቶችን እየሰበሰበች ታወራቸዋለች። መጽሐፍን ማንበብ፣ አንዳንዴን ዳንስ ታስተምራቸዋለች። በርካታ ወላጆች ልጆችን ከችግርም አውጥታቸዋለች። ብዙ በሽቶችንም ከህመማቸው አስታግሳለች አለኝ። በቁሜ ሀፍረት ተሰማኝ። የኔን ያህል አስተዋጽኦ ያለው ሰው የለም ብዬ የነበረ ሆኖም ግን በረጅም ርቀት መቀደሜን አስተዋልኩ። ሁኔታው ገረመኝ። የሴቲቱ ብርታት ለተጨማሪ ብርታት አነሳሳኝ፣ ይላል ይህ ሰው። ልብ በይ እህቴ፣ ይህቺ ሴት በጥመት ጎዳና ላይ ሆና ወደ ጥመት መንገድ ትጣራለች። ጥመት መሆኑ ባይገባትም ለዓላማዋ ስትል ረጅምና አስፈሪ መንገድ ተጉዛለች። የአውሮፓን ስልጣኔ እና የድሎት ኑሮን ትታ በበረሃና መሠረተ ልማት በሌለው የአፍሪካ ምድር ተገኝታለች። እስቲ ራስሽን ጠይቂ። ምንድነው ይህችን ሴት እዚህ አመጣት? ምንድነው ለዓላማዋ ጽኑ ጠንካራ ያደረጋት በወጣትነት በወጣትነት እና በውበት እድሜዋን ከደካሞችና ችግር ካደቀቃቸው ወገኖች መሃል ምን ትሰራለች? የዚህ አይነቱን ታሪክ ስትሰሚና ስታነቢ በእርግጥም ራስ ሽመና ቃለብሽ እሷ በጥመት እምነት ላይ ብትሆንም ነገሮችን ሁሉ ታገሰች፣ ቻለችም፣ ጸናችም። አንቺስ እውነት ላይ ሆነሽ እውነትን ይዘሽ እንዴት አቃተሽ? እልም ባሉ የአፍሪካ ጫካዎች፣ ዱሮች እና በረሃዎች ውስጥ ብትሄዱ ሃይማኖታቸውን ለመስበክ ብለው የወጡ የዚህ አይነት በርካታ ሴቶችን ታገኛላችሁ። አህጉር አቆራርጠው ሌላው አህጉር የሚገኘው ከሞቀ ፎቅ እና ቪላ ወጥተው በድንኳን የሚኖሩ ለዓላማቸው ሲሉ ንጹሃንን ያልተጠበቀ ምግብ የሚመገቡ ንጹሃን ውሃ የማያገኙ ከሀገራቸው ወጥተው ሲቸገሩ ወደ ሰፈነባቸው አካባቢ በመሄድ ህፃናት ልጆቹን ሲንከባከቡ ሴቶችን ሲረዱ ይታያል። ከቆይታ በኋላ ወደ ሀገራቸው ሲመለሱ ካገኛቸው ችግር የተነሳ ገርጥተው፣ ጠቁረው፣ ቆዳቸውን ሻክሮ ሌላ ሰው መስለው ይመለሳሉ። ይህን ሁሉ መስዋዕት የሚከፍሉት ዲናችንን ማገልገል አለብን በሚል ስሜት ነው። ከፈጠረን ጌታ ከአላህ ሱብሓነሁ ወተዓላ ውጭ ሌላ አካል እንዲመለክ ሙስሊም ያልሆኑ ወገኖች ይህን ያህል ተሯሩጠው ደክመው ነው ይሰራሉ። ብዙ መንገድም ተጉዘው መከራ ያሉ ውድ እህቴ፣ አንቺ ስለ ዲንሽ የዚህ አይነቱን መከራ የተሽ ይሁን።